የኢትዮጵያ ሀገራዊ የምክክር ኮሚሽን ከመጋቢት 27 ቀን 2017 ዓ ም ጀምሮ በአማራ ክልል ባህር ዳር ከተማ የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያካሄድ እና አጀንዳ የማሰባሰቡ ሂደት ያለምንም የጸጥታ ችግር እንዲካሄድ ከመግባባት ላይ መደረሱ ተሰምቷል። ሪፖርተር ከኢትዮጵያ ሀገራዊ ምክክር ኮሚሽን የመረጃ ምንጮቹ ያገኘው መረጃ እንደሚያሳየው የአጀንዳ ማሰባሰቡ ለተከታታይ ሰባት ቀናት ይካሄዳል ተብሎ ይጠበቃል። ሆኖም እንደ ሁኔታው ቀናቱ ሊያንሱ ወይም ሊጨምሩ የሚችሉበት እድል እንዳለም ተጠቁሟል። በመድረኩ የሚሳተፉ አካላት ልየታ የሰሜን ሸዋ ክላስተር በአዲስ አበባ ከተማ፣ የሰሜንና ና ደቡብ ወሎ ዞኖች በደሴ ከተማ፣ አጠቃላይ የጎጃም ዞኖች በባህር ዳር ከተማ እንዲሁም የጎንደር ዞኖች ደግሞ በጎንደር ከተማ እንደሚደረግ ምንጮች ገልጸዋል። በክልሉ ያለው የጸጥታ ሁኔታ የአጀንዳ ማሰባሰብ ለማካሄድ አስቻይ ነው ተብሎ ተገምግሞ ነው ሂደቱ ሊጀመር የታሰበው ተብለው የተጠየቁት ምንጮች የኮሚሽኑ ኃላፊዎችና ባለሙያዎች ወደ ክልሉ በመሄድ ስላለው ሁኔታ ሁኔታ ጥናት ማድረጋቸውንና መነጋገራቸውን በመጥቀስ በቅርቡ በተደረገው ውይይት ላይም አጀንዳ ማሰባሰቡ ያለምንም የጸጥታ ችግር እንዲካሄድ ከመግባባት በመደረሱ ነው ብለዋል። በዚህ ወቅት በክልሉ ታጥቀው የሚንቀሳቀሱ ኃይሎች ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረትን ጨምሮ አሁንም መሰራት አለባቸው ያላቸውን ስራዎች ጠቁመዋል ተብሏል። ኮሚሽኑ ምክክሩን አካታች ሆኖ ማከናወን እንዲቻል በማንኛውም አካባቢ ታስረው የሚገኙ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይ ፊት እንዲያደርግ ልዑኩ መጠየቁ ተሰምቷል። በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖር መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም የኮሚሽኑ ልዑክ አጽንኦት ሰጥቶ መጠየቁን ከኮሚሽኑ የተገኘው መረጃ ያመላክታል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው የክልሉ መንግስት ለኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረ ሁሉ በክልሉ የሚያካሄደው የምክክር መድረክ እንዲሳካም ድጋፉን አጠናክሮ እንደሚቀጥል መናገራቸው ምክክሩ አስቻይ በሆነ ሁኔታ እንዲካሄድም ኮሚሽኑ ያቀረባቸው ጥያቄዎች በክልሉ መንግስት በኩል ተገቢው ትኩረት ይሰጣቸዋል ማለታቸው አይዘነጋም። አምስተኛ ቀን የያዘው ዘመቻ አንድነት ያስገኛቸው ውጤቶች የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር በይፋ ያወጁት በይፋ ካወጁትም ውስጥ ስሙ ባይኖርም በተግባር ግን ከአማራ ፋኖ በጎንደር አንድነት ጋር በአጋርነት የቆመው የአማራ ፋኖ በጎንደር ጠቅላይ ግዛት እዝ የተቀላቀለው የአንድነት የፋኖ ዘመቻ ፋኖ ተዳክሟል፣ ፋኖ ደምሰሰነዋል፣ ፋኖ የተከፋፈለ ነው በሚል በአገዛዙ ሲደሰኮር የነበረውን ርካሽ ውሸትና የማታለል ፕሮፓጋንዳ በአፍጢሙ የደፋ ነው። በአገዛዙ ውስጥ የፖለቲካ አመራሩም ወታደራዊ አመራሩ ውስጥም ትልቅ ድንጋጤ መናወጥን የፈጠረ ቋንቋቸው እንዲደበላለቅ ያደረገ ነው። በአፋድ ዙሪያ ለነበረው አላስፈላጊ ውዝግብ ትልቅ እልባት የሰጠ ነው። ከዚህ በኋላ በአፋድ ጉዳይ የሚደረግ ክርክር አይኖርም፣ ይኖራልም ብዬም አላስብም። ማን ምን እንደሆነ በተግባር ስለታየ። ይህ ደግሞ በአፋድ ምክንያት የተፈጠረውን መከፋፈል እንደገና እንዲስተካከል ጥርጊያ መንገድ የሚከፍትና የፋኖችን አንድነት የበለጠ የሚያጠናክር ነው። በአንድ ቀን በሁሉም ቀጠናዎች ውጊያ በመደረጉ አገዛዙ ላይ እጅግ በጣም ትልቅ ወታደራዊ ክስረት እንዲደርስበት አድርጓል። በርካታ ካምፖች ተደምስሰዋል። የአገዛዙ የሎጂስቲክ መስመሮች ተዘግተዋል። በርካታ የአገዛዙ ታጣቂዎች ተማርከዋል፣ ብዙዎች ረግፈዋል። አገዛዙ ለማገገም ብዙ ጊዜ የሚወስድበት ከፍተኛ ወታደራዊ ጉዳት ደርሶበታል። በርካታ ሬሽኖች፣ ተተኳሾች፣ ከባድ መሳሪያዎች በፋኖች ውስጥ ገብተዋል። ፋኖ የበለጠ እንዲጠናከር ተደርጓል። ፋኖዎች በዘመቻው ትልቅ ልምድ አካብተዋል። ሲሰለጥኑ የነበሩ አሁን ልምድ ያካበቱ ፕሮፌሽናል ወታደሮች ሆነዋል። ዘመቻውን ያወጩት የፋኖ አደረጃጀቶች የበለጠ እንዲተሳሰሩ አድርጓል። በመካከላቸው ያለው የግንኙነት ፕሮቶኮሎች በጣም ጠብቋል። የአራቱም አደረጃጀቶች ቃል አቀባዮች ፋኖ ዮሐንስ፣ ፋኖ ማርሸት ጻዬ፣ ፋኖ አብደላንድሪስ ፋኖ አበባው ፋንታው በጋራ የሚሰጡት ቃለ ምልልሶች ማዳመጥ ብቻ ይበቃል። ፋኖዎች የአንድነትን ኃይል በተግባር እንዲገነዘቡ አድርጓል። የአንድነት ጥቅም በትልቁና በተግባር ያስተማረ ነው። የፋኖ እንቅስቃሴ በአገር ውስጥም ከአገር ውጭም ባሉ ሚዲያዎች እንደገና ዋና መነጋገሪያ እንዲሆን አድርጓል። በአፋድና በእስክንድር ነጋ ምክንያት በተፈጠሩ ችግሮችና ውዝግቦች ተስፋ የቆረጠው ማህበረሰብ እንደገና እንዲነሳሳ ከድንዛዜው እንዲነቃ ያደረገና የሚያደርግ ነው። በተለይ ዲያስፖራው በእጅጉ የሚያነቃቃ ነው ዘመቻ አንድነት።